የሰር ጂም ራትክሊፍን ሀሳብ መነሻ ያደረገ ግን ደግሞ ሰፍቶ ልንነጋገር የምንችልበት ነው። ቀደም ብሎ በማንቸስተር ዩናይትድ ጉዳይ ላይ ሀሳቦችን ስንነጋገር ጠቀስ ለማድረግ ሞክሬ ነበረ። ሰር ጂም ራትክሊፍ ዘ ታይምስ የቢዝነስ ፖድካስቱ ላይ ቀርበው ቃለ ምልልስ ሲያደርጉ ጥያቄ ተጠይቀው ለተጠየቁት ጥያቄ መልስ ሲሰጡ ያሉትን ነገር ነበር ለማንሳት ጥረት ስናደርግ የነበረው። ታዲያ በዚህ ጊዜ ሰውየው ከተናገሯቸው ነገሮች መካከል አንደኛው የማንቸስተር ዩናይትዱ አሰልጣኝ ሩብን አሞሪም ተጨማሪ ጊዜ እንደሚያስፈልገው፣ ሶስት ዓመት እንደሚያስፈልገው እግር ኳስን ጋዜጠኞች እንደሚያራግቡት መሆን እንደሌለበት ይናገራሉ። ይችን ንግግር መስማት ስላለብን ነው

እንግዲህ በጋዜጠኛውና በእሳቸው መካከል በነበረው ቆይታ የተነሳው ጥያቄ አንዳንድ ጋዜጠኞች በየሳምንቱ በሚያራግቡት አይነት መንገድ ማንቸስተር ዩናይትድን የሚያህል ትልቅ ክለብ አይመራም። ማንቸስተር ዩናይትድን በእርጋታ በሰከነ መንገድ፣ በትዕግስት ነው መልሰው ወደ ታላቅነት ልታመጣው የምትችለው የሚል ሀሳብን የሰነዝሩና የመብራት ማጥፋትና ማብራት አይነት ቀላል አድርጋችሁ አትውሰዱት፣ ይላሉ። ከዛ ጠያቂው ጋዜጠኛ ይስቃል፣ እሳቸውም ይስቁና ሶሪ ይላሉ፣ ስለ ጋዜጠኞቹ በተናገሩት። ነገር ግን ደግሞ በኒጀርክ ሪያክሽን ዩናይትድን የሚያክል ትልቅ ክለብ አይመራም። ኒጀርክ ማለት አሁንም ለአድማጮቻችን ግልጽ ለማድረግ፣ ጉልበተሽ ላይ የሆነ ነገር ቢመታሽ፣ ብዙ ጊዜ ኒውሮሎጂስቶች ያደርጋሉ፣ ጉልበትሽን መታ ያረጋሉ፣ የነርቭ ስርዓቱ ልክ ነው ልክ አደለም የሚለው። ከዛ ፈልገሽ አደለም አስበሽ አደለም ሪያክት ታደርጊያለሽ ዛትስ ዋት ዊ ኮል ኒጀርክ ሪያክሽን የሚባለው እሱ ነው። ጉልበትሽን ታ ስትደረጊ እግርሽ በአንቺ ቁጥጥር ባልሆነ መንገድ ይላል፣ ይዘረጋል፣ የሆነ ነገር ያደርጋል። ሪአክት የሚባለው እሱ ነው። ስለዚህ ማንቸስተር ናይትድ የሆነ ቦታ በተሸነፈ ቁጥር እንደዛ አይነት የብርገጋ ውሳኔ አንወስንም፣ እንታገሳለን ሂደቱ እንደሚያስፈልግ እናምናለን እያሉ ነው ሰውዬው የሚያስረዱት። ከዛ ጋዜጠኛው ምን ይላል? አዎ ፈርጉሰን መጀመሪያ አካባቢ ተቸግረው እንደነበረ ይልና ስለ ማንቸስተር ናይትድ እና ስለ ቀድሞ ታላቅ አሰልጣኝ ስለ ፈርጉሰን ያወራል። የዛን ሰዓት ላይ አርቴታስ ቢሆን በአርሰናል ካፕሎፊርስ ወይም ሁለቱ የመጀመሪያ ዓመታት እኮ ሚዝርብል ናቸው አሉ። አሁን ይህንን መነሻ አደረጉና ኦኬ የአርቴታ ሁለት ዓመት ከአሞሪም ሁለት ዓመት ወይም እንተወው፣ አሞሪም ገና ሁለት ዓመት ስለሌለው የአሞሪም ሀምሳ ጨዋታ ከአርቴታ ሀምሳ ጨዋታ ጋር ይነጻጸር ተባል። አርቴታ አሁን በማንቸስተር ዩናይትድ ቤት ያጋጠመውን አይነት መዳከር አጋጥሞት ነበረ ወይ? አርሰናል የታገሰው ኒጀርክ ሪያክሽን አልወስድም ብሎ ነው ወይስ ተስፋ አይቶ ነው በአርቴታ ውስጥ ሰውዬው ቅድም የጠየቃቸው ግን ብዙ ሰው አጽኖት ያልሰጠው ጥያቄ ምንደሆነ ታውቂያለሽ? አሞሪም ዜ ጉድ ጋይ አለ ማን ነው የሚሉት? ይሄንን ራትክሊፍ ናቸው የሚሉት። ስኖት ላባወታት አለሱ። ስለ ጥሩ ሰውነቱ አደለ ስለ ጎበዝ አሰልጣኝነቱ እንጂ መውደድ አንድ ነገር ነው። የምትወጂው ሰው የሚፈለገውን ስራ ይሰራ ላይሰራም ደግሞ ሌላ ጥያቄ ነው። ስለዚህ ስለ ጥሩ ሰውነቱ ሳይሆን ስለ ጎበዝ አሰልጣኝነቱ ነው ሲባል ነው ያቸው የሶስት ዓመት ጉዳይ እየመጣቸው ራሱን ዲሞንስትሬት እንዲያደርግ ሶስት ዓመት ያስፈልገዋል ስለዚህ ሶስቱን ዓመት እየሰጠው ነው አዎ እኔ እንደዛ ብዬ ነው ማም ነው አሉ ሰር ጂም ራትክሊፍ ስለዚህ ሌላው የተነገረውን ነገር ለአሞሪም ሶስት ዓመት መሰጠት ምናምን የሚለውን ነገር እንተውና የአርቴታ የመጀመሪያ ሀምሳ ጨዋታዎች እና የአሞሪም የመጀመሪያ ሀምሳ ጨዋታዎች ብለን ግን እንያቸው ነው እኔ የምልህ ልክ ነው ያስፈልጋል። ሰውዬ ጥሩ ነገር ጠቅሰዋል ወይ፣ ተገቢ ነገር ጠቅሰዋል ወይ፣ እንዳሉትስ ነው ወይ የሚለው ነገር መታየት በደንብ ፍንትው ብሎ መገለጽ መቻል ስላለበት ነው። ይህንን በምናነሳበት ሰዓት ላይ ታዲያ የአርቴታ ሀምሳ ጨዋታዎች እንዴት ነበሩ? የሩበን አሞሪምስ የሚለውን ነገር ወደ ማንሳት እንሂድ። እንግዲህ ሩበን አሞሪም እና ማንቸስተር ዩናይትድ በአጠቃላይ ከብዙ ነገሮች ጋር በተያዘ ስማቸው ሲነሳ ቆይቷል። ከብዙ ነገሮች ጋር በተያዘ ለምሳሌ የሰውየው የጨዋታ ፍልስፍና፣ የተረከቡት ማንቸስተር ዩናይትድ የጨዋታው ፍልስፍና ባሉ ተጫዋቾች ላይ ይሰራ ላይሰራም፣ ልጆቹን ያለን ጨዋታ ስታይል ለማስለመድ የተወሰነው ነገር፣ ማንቸስተር ዩናይትድ በመቸገር ውስጥ ከመቆየቱ ጋር ተያይዞ ያለው ፈተና የሚሉት ነገሮች በጣም ብዙ ታሳቢ ልናደርጋቸው የሚገቡ ነገሮች እንዳሉ ሳንረሳ ነው ይህንን ወሬ ማውራት ያለብን። ይሄ ማለምን ማለት ነው። ሩበን አሞሪም ከኤሪክ ቴንሃግ የተረከበው ማንቸስተር ዩናይትድ እና አርቴታ ከኡና ኤምሬ የተረከበው አርሰናል አንድ አይነት ደህናነት ላይ ያሉ ቡድኖችን ነበረው ወይ የተረከቡት? ሲረከቡ ምን አይነት ቡድን ተረከቡ? አርቴታ ምን አይነት ቡድን ተረከበ? አሞሪም ምን አይነት ቡድን ተረከበ? ከዛ ባለው ላይ ነው አሞሪም ያስቀጠለው ባለው ላይ ነው አርቴታ ያስቀጠለው የሚሉት በጣም ብዙ ታሳቢ መደረግ ያለባቸው ነገሮች እንደተጠበቁ ሆነው በመጀመሪያ ሀምሳ ጨዋታዎቻቸው ላይ የሆነውን ነገር ግን ማንሳት እንችላለን። ነው የመጀመሪያው ማነጻጸሪያ የሚሆነው በመጀመሪያዎቹ ሀምሳ ጨዋታዎች ያስመዘገቡት ውጤት ይሁን። አርቴታ የመጀመሪያው ሀምሳ ጨዋታን ሲያደርግ ሀያ ሰባቱ የድል ውጤት የተመዘገበበት ነው። አሞሪም ከሀምሳ ጨዋታ አስራ ዘጠኝ ነው ማሸነፍ የቻለው ። አርቴታ በመጀመሪያዎቹ 50 ጨዋታዎች አስሩን ጨዋታዎች በአቻ ውጤት አጠናቋል። አሞሪም ደግሞ አስራ ሁለቱ የአቻ ውጤት የተመዘገበባቸው ናቸው። አርቴታ ከመጀመሪያዎቹ 50 ጨዋታዎች በ13ቱ ተሸንፏል። አሞሪም በ19ኙ ተሸንፏል። ባገቧቸው ጎሎች ስናነጻጽራቸው የአርቴታ 50 ጨዋታ ላይ አርሰናል ያገባው 79 ጎል የአሞሪም ሀምሳ ጨዋታ ላይ ዩናይትድ ደግሞ ያገባው 78 ጎል በማግባት ኦልሞስት እኩል ናቸው። በአንድ ብቻ ነው አርሰናል በአርቴታ የመጀመሪያ ሃምሳ ጨዋታዎች ከአሞሪም የመጀመሪያ ሃምሳ ጨዋታዎች የሚሻለው። በገባባቸው ጎል ስንል ግን አርቴታ 48 ጎል ብቻ ነው የገባበት በመጀመሪያዎቹ ሃምሳ ጨዋታዎች አሞሪም ደግሞ 76 ጎሎች ገብተውበታል። ይሄ ውጤትን መነሻ ያደረገ ንጽጽር ነው የሚለውን ነገር እናንሳ። ይሄ ማለት ምን ማለት ነው የሚለው ደግሞ ይተርጉም ሲተረጉም ከመጀመሪያዎቹ ሃምሳ ጨዋታዎች 27ቱን ማሸነፍ ማለት እና ከመጀመሪያዎቹ ሃምሳ ጨዋታዎች 19ኙን ማሸነፍ ማለት 54 በመቶ እና 38 በመቶ ባለድል መሆን ማለት አርቴታ ከአቬሬጁ በላይ ነው። አቨሬጅ ማለት ከግማሽ በላይሆን አሸንፏል ማለት ነው። ለዛ ነው በመቶኛ ስትቀይሩ፣ ወይም ወደ ፐርሰንት ስትቀይሪው የእሱ 54 በመቶ ድል ነው። የአሞሪም ግን 38 38 በመቶ ነው። ይሄ ቀላል አይደለም፣ ቀላል አይደለም። አርቴታ አስራ 3 ጨዋታ ተሸንፏል አሞሪም ደግሞ አስራ ዘጠኝ የሚለውንም ነገር ስናነሳ እሱም ወደ መቶኛ ይቀየር ከተባለ እንደዚሁ ሰፊ ልዩነቶች መኖራቸውን ያሳያን ነው። እስኪ እችን ውጤቷን መሰረት አድርገሽ ምን ትያለሽ? ንጽጽር እየሰራን ስለሆን እንደዚህ አሁን ቁጥሩን ፊት ለፊት ስታየው እስፔሻሊ ይሄ ማሸነፍ መሸነፉ ላይ አቻ መውጣቱን እንደዚህ እንደዚህ ስታየው የቁጥሩ ልዩነት ብዙ አይመስልም። ልዩነት አለው፣ ምንም ጥርጥር የለውም። ግን ስታየው ያን ያክል አሁን ስለ አሞሪም እና ስለ አርቴታ ባለን ምስል ሲገለጽ ብዙ ሰፊ ልዩነት ያለው አይመስልም ቁጥሩን ፊት ለፊት ስታየው። ግን ይሄኛው በቃ ኦልሬዲ የተደረገ ሀምሳ ጨዋታ ስለሆነ ሀምሳዎቹ ጨዋታዎች በቁጥር እና በማሸነፍ እንዴት አድርገው ይለካሉ የሚለውን ነው ምስል የሚሰጠን። ጥሬ ሀቅ የሚባለው አይነት ነገር ነው። ግን እነዚህ ጥሬ ሀቆች ደግሞ እንዴት ተፈጠሩ? ከዛስ በሌሎች መመዘኛዎች ውስጥ ደግሞ ነገሩ መታየት የለበትም ወይ የሚለውንም ደግሞ አብረን ስለምናይ የበለጠ የተሟላ ምስል የሚሰጠን ከዚህ ቀጥሎ የምናነሳቸው ነገሮች ይመስሉኛል። ግን ይህንን ደግሞ ፋይናላይዝ ስታደርጊው፣ ይህንን ስትጠቀልዪው፣ በእያንዳንዱ አሁን በተቀመጡት በጨዋታ ማሸነፍ፣ በጨዋታ አቻ፣ በጨዋታ መሸነፍ፣ በማግባት እና ጎል በማስተናገድ የሚሉትን ነገሮች በሙሉ አርሰናል የተሻለ መሆኑን ታያለች። በተለይ ጎል ማስተናገድ ላይ በጣም ሰፊ ነው ልዩነት፣ በጣም ሰፊ ነው። ይሄ ማለምን ማለት ነው። በመጀመሪያዎቹ ሀምሳ ጨዋታዎች አሞሪም ስልሳ በመቶ ተጨማሪ ጎል ያስተናግዳል አርሰናል ይገባበት ከነበረ ጋራ ሲነጻጸር በአርቴታ የመጀመሪያ ሀምሳ ጨዋታዎች ላይ የሚለውን ነገር ያሳያል። አርሰናል በእነዚህ የአርቴታ የመጀመሪያ ሀምሳ ጨዋታዎች ላይ ሳምሪ አስራ ስምንት ክሊን ሺታል። ይሄ በጣም ትልቅ ቁጥር፣ ይሄ በጣም ጥሩ መሆኑን በደንብ አድርጎ የሚያሳይ ነው። እንደው ምንድን ነው የሚለው ትልቅ ፍንጭ ነበረ። ከዚህ በመነሳት አርሰናልን እና አርቴታን እያሸነፉ መቀጠል ከባድ እንደሆነ ለመረዳት አያዳግትም። ምክንያቱም አዲስ አሰልጣኝ ነው የማሰልጠን ኤክስፒሪየንስ የለውም፣ ዜሮ ነው። ረዳት አሰልጣኝ ሆኖ ብቻ ነው የሰራው። ስለዚህ ይህ ሰው አርሰናልን በያዘ እና የመጀመሪያዎቹን ሀምሳ ጨዋታዎች ባደረገ ጊዜ አስራ ስምንት ክሊንሽት መጠበቅ የሚቻል ከሆነ አንድ ትልቅ ክሉ ነው የሚሰጥሽ አንድ ትልቅ ሂንት ነው የሚሰጥሽ። ሂንቱ ምንድን ነው? ሱነር ኦር ሌተር ይህንን ቡድን ማሸነፍ ከባድ ነው የሚሆነው። ያኔ የተገኘው ፍንጭ አሁን በተግባር እየተኖረ ነው። ማርሰናልን ማሸነፍ ከባድ ነው። አርሰናል ላይ ጎል ማስቆጠር ከባድ ነው። ዘንድሮ በአስር ጨዋታ ሰባቱ ላይ አርሰናል ላይ ጎል አልገባበትም። እዛ ላይ እየተገነባ ያንን እያሳደገ መምጣቱን አርሰናል በትክክል ያሳያል የሚለውን ነገር ነው ለእኔ የሚያሳየኝ። ማንቸስተር ዩናይትድን በንጽጽር በምትመለከችበት ሰዓት ላይ ከመጀመሪያዎቹ ሃምሳ ጨዋታዎች ስምንት ክሊንሺት ብቻ ነው ያለው። በጣም ሰፊ ልዩነት በክሊንሺት ደግሞ በጣም ብዙ ነው። ስለዚህ ማንቸስተር ዩናይትድ ብዙ ጎል ይገባበታል፣ ብዙ የግብ ሙከራ ይደረግበታል። በመከላከል ረገድ ከአርሰናል ጋር ሲነጻጸር ሶሊድ የሆነ ዲፌንሲቭ ኦርጋናይዜሽን የለውም በመጀመሪያዎቹ ሐምሳ ጨዋታዎች ዚስ ኢዝ ቦልድ ፋክት ነው የሚለውን ነገር እንውሰድ። እንዲሁም እዚህ ጋ ሌላ አብሮ የተጠቀሰው ነገር ምንድን ነው? በአጠቃላይ በአርሰናልም እንደዚሁም ደግሞ በማንቸስተር ዩናይትድም በኩል ክሊንሽትን በተመለከተ በዘጠኝ ጨዋታዎች ላይ ማንቸስተር ዩናይትድ ሶስትና ከሶስት በላይ ጎል ተቆጥሮበታል። በእነዚህ በሀምሳ ጨዋታዎች ማለት ነው ሶስትና ከሶስት በላይ ጎል የተቆጠረበት አጋጣሚ አለ። አርሰናል ላይ ደግሞ ይሄ ነገር ሀፕን ያደረገው በሶስት ጨዋታ ብቻ ነው። በሀምሳ ጨዋታዎች ውስጥ አርሰናል ሶስት ጎል እና ከሶስት ጎል በላይ ያስተናገደው በሶስት ጨዋታ ብቻ ነው፣ እና ይህም በጣም ከፍተኛ ልዩነት እንዳለ የመጀመሪያዎቹ ሀምሳ ጨዋታዎች ላይ በአሞሪም እና በአርቴታ በኩል ከሚያሳዩት ነገሮች መካከል መጠቀስ አለበትም ብዬ ነው እኔም የማሰበው። አዎ፣ ነው በዛ መንገድ ነው የሚታየው። ሁለተኛው የሊግ ፖዚሽን ነው። መጀመሪያ የሊግ ፖዚሽንን በተመለከተ ስናነሳ አርቴታ ምን አይነት አርሰናልን ተረከበ፣ አሞሪም ምን አይነት አርሰናል ዩናይትድን ተረከበ የሚለውን ነገር ነው የምናነሳው። ይህንን በምናነሳበት ሰዓት ላይ ከኡናይ ኤምሬ አርቴታ አርሰናልን ሲረከብ አርሰናል ስንተኛ ነበረ? አስረኛል አስረኛውን አርሰናል ነው የተረከበው። በደረጃ ሰንጠረዡ አስረኛ ላይ የሚቀመጥን አርሰናል ነው የተረከበው። ከዛ የውድድር ዓመቱን እሱ ሲጨርስ ስንተኛ ሆነ አርሰናል? የመጀመሪያ ውድድር ዓመቱ ለአርቴታ አርሰናልን ስምንተኛ ደረጃ ይዞ እንዲያጠናቀቅ ማድረግ ደስ ላይል ይችላል፣ ግን ኢትስ ስቲል አን ኢምፕሩቭመንት ነው አስረኛ ስለነበር፣ መጀመሪያው ከአስረኛ ወደ ስምንተኛ ደረጃ ላይ እንዲመጣ ስለተደረገ በአንጻሩ ማንቸስተር ዩናይትድን በምንወስድበት ሰዓትስ ያልን እንደሆነ በማንቸስተር ዩናይትድ ቤት ውስጥ ሩበን አሞሪም ማን ዩናይትድን በሚረከብበት ጊዜ አስራ አራተኛ ደረጃ ላይ ነው የነበረው። ማንቸስተር ዩናይትድ በሩበን አሞሪም የመጀመሪያ ውድድር ዓመት መጨረሻ ላይ ማንቸስተር ዩናይትድ ስንተኛ ሆኖ ጨረሰ? አስራ አምስተኛ ሆኖ ጨረሰ። ግን ያው ይሄም ደግሞ ሌላ ሀቅ ነው የማንቸስተር ዩናይ አርቴታ አርሰናልን አሻሻለው አሞሪም ደግሞ ጭራሽ አንድ ደረጃ ዝቅ ብሎ እንዲያጠናቅቅ ተገደደ ማለት ነው። ያው ሊጉን የጨረሱበት ነጥብም ደግሞ ይለያየ። አርሰናል በሀምሳ ስድስት ነጥብ ሲሆን ስምንተኛ ሲሆን ማንቸስተር ዩናይትድ ደግሞ ባለፈው የውድድር አመት በአርባ ሁለት ነጥብ ነው የውድድር አመቱን ያጠናቀቀው እና ይሄም ልዩነቱን ከሚያሳዩ ነገሮች መካከል የሚጠቀስ ነው። ሁለቱም አሰልጣኞች በመጀመሪያ የውድድር ዓመታቸው ላይ የካፕ ፋይናል ላይ ደርሰው ነበረ፣ የምናስታውሰው ነው። አርሰናል ኤፍ ኤ ካፕ ፋይናል፣ ማንቸስተር ዩናይትድ ዩሮፓ ሊግ ፋይናል። ማንቸስተር ዩናይትድ በዩሮፓ ሊግ ፋይናል በቶተናም ተሸንፎ ዋንጫ አጣ። አርሰናል ደግሞ በኤፍ ኤ ካፕ ዋንጫ ቼልሲን አሸንፎ ዋንጫ በላ። ፈርስት ፊፍቲ ጌምስ ሰውየው ስላሉ ነው ስላሉ ነው እንጂ ለማነጻጸር ይቺ እንኳን አትመችም አይደል ምኑም አይመችም እኔ በንጽጽር ይሄኛው ደግሞ ትንሽ ለየት ና አሁን ለምሳሌ ዩሮፓ ሊግ ከበድ ያለ ነው ግን ተጋጣሚዎቻቸው ቼልሲ ነው ቼልሲ በ2019 ቶተናም ነው ቶተናም ከአንጅ ፖስቴኮ ግሉ ጋር እያልሽ ደግሞ ስታፍታችሁ ዋሬቨር ዩሮፓ ሊግስ ቢሆን ምናምን ልትሄድ ትችያለሽ። ገብቶሽ አላ። ንፅፅር ሁሌ ሙሉ ምስል አይሰጥ። ግን ሰውየው ስላዘዙ ነው ይሄ ንፅፅር እየተደረገ ያለው በሚለው እንውሰደው፣ መነሻ ይሆናል። ከዛ ውጪ ፎርሜሽን አደለ፣ ሌላው እኔ ይመጣው ወይም ደግሞ አርቴታ አርሰናልን ከስምንተኛ ከዛ ወደ ስድስተኛ ከዛ በኋላ ሁለት ሁለተኛ አይነት ደረጃን ይዞ ማጠናቀቅ ችሏል። በእነዚህ የመጀመሪያዎቹ ሀምሳ ጨዋታዎች ላይ እሺ መጥፎ የሚባሉ ውጤቶቹ የትኛው ናቸው ምናምን ስንል ሶስት ለዜሮ በሆነ ውጤት በሊቨርፑል የተሸነፈበት በኤምሬስ ስቴዲየም ኤፕሪል 2021 ላይ ነው። ከዛ ውጭ ማንቸስተር ዩናይትድ ደግሞ በአሞሪም እንዴት አይነት ሽንፈቶችን አስተናግዷል የሚለውን ነገር ነው የሚያነሱት። ፎርሜሽንን በተመለከተ አርቴታ ፕራግማቲዝም የሆነ ነገርን በመከተል ይታወቃል። ኤፌካፑን ዋንጫ ሲያሸንፍ ለምሳሌ አራቱ ለሶስት አንድን ሊጠቀም ይችላል። ከዛ በኋላ ወደ አራቱ ሶስት ሊሄድ ይችላል እንደዚህ። ይሄ ፕራግማቲዝም ማለት ተጋጣሚሽን እያየሽ ከተጋጣሚሽ አንጻር ቅኝትሽን የምታስተካክይበት ማለት ነው። አሁን አሞር የሚወቀስበት ማለት ነው። በቀደም ግን አድርጓል። አዎ በቀደም ከሰንደርላንድ ጋር በአራት አራቱ ተከላክሏል። አሁን እሷን የዩናይትድ ደጋፊዎችን አስደስታለች። እንደዚህ ቢሆንልን ጥሩ ነው ገባሽ ሲከላከል በአራት አራት ሁለት ሲያጠቃ ደግሞ በሶስት አራት ሁለት አንድ አድርጎታል። ኦኬ እንዲህ አይነት ፍሌክሲቢሊቲ ሊያስፈልግ ይችላል፣ ካመነበት እዛው ላይ ቢገፋበት ጥሩ ነው ብሎ ያነሳሉ። ለማንኛውም የአርቴታ የመጀመሪያ ሀምሳ ጨዋታዎች ላይ ጥቅም ላይ የዋሉትን የጨዋታ ሀሳቦች ስናነሳ ሀያ ጨዋታዎች በሶስት አራት ሶስት የተጫወተው አርቴታ በባክስሪ ተጫውተዋል። ሀያ ጨዋታ ሶስት አራት ሶስት እ አርቴታን ነው። ሀያ ጨዋታ ከሀምሳ ሀያ በጣም ብዙ እንደውም የሚበዛው ሀያ ሁለት ጨዋታ ደግሞ አራት ሁለት ሶስት አንድ ሀያ ሁለት ጨዋታ አራት ሁለት ሶስት አንድ ሀያ ጨዋታ ሶስት አራት ሶስት ከዛ በኋላ አራት ሶስት ሶስት አምስት ጨዋታ፣ ሌሎች የተለያዩ ፎርሜሽኖች ደግሞ ሶስት ጨዋታዎች በአጠቃላይ ሀምሳ ጨዋታዎች አሉ። ግን አርቴታ በባክስሪ ተጫውቶ ያውቃል። ሩበና፣ አሞሪም በእነዚህ ሀምሳ ጨዋታዎች ከፎርሜሽን አንጻር ሲታይ ሲቲ ሶስት አራት ሁለት አንድ ስንት ጨዋታ? አርባ አምስት ጨዋታ በሶስት አራት ሁለት አንድ ብቻ ማለት፣ ከዛ አምስት ጨዋታ በሶስት አራት ሶስት፣ ሀምሳውንም ጨዋታ በባክስሪ ነው የተጫወተው። ለዛ ነው በጣም ሪጅድ ነው ሪጅድ ነው ፍሌክስብል አደለም። ስተበርነስ ይታይበታል ግትርነት ይታይበታል የሚባለው። ንጽጽሩ ይቀጥል። ጥሩ ነው ምን አይነት ሰው ነበራቸው አርቴታ በመጀመሪያው ሀምሳ ጨዋታዎች እነማን ነበሩት? ላይኑ ላይናፑ ላይ አርሰናል የነበረውን ነገር ማስታወስ ነው ሌኖ በረኛ ነበረ ሶክራቲስ ሉዊዝ ከዛ በኋላ ሳካ እንደ ፉልባክ እንደነበረ ታውቃላችኋል። የመጀመሪያው ጨዋታ ላይ ከበርን መዝጋ እንደዛ ነው ይተጠቀ እና ሜትላን ኔልስ፣ እነዚህ ነበሩ ባክፎሩ ላይ የነበሩት። ከእነሱ በፊት ቶሬራ። አቤት ስለ ቶሬራ አንድ ሰሞን ይወራ ነበር። ሁኒድስ ቬራ ስሉንጋስ ዋፍ ቶሬራ ይባል ነበር። አቤት የኔ ጌታ ታጋይ ነው። አቤት የኔ ጌታ ማጠሯናትዩ ነበር ማጠሯናቱ ግቻ ታቃል ግቻ ወጣ ላይ ችክል ካረገች አታሰር የአርሰናል ደጋፊ ደምስሩ ተከታትሎ የሚከራከርለት ልጅ ነበረ። በጣም ይወደድ ነበረ። በጣም ይወደድ ትልቅ ተስፋ ሰጥቶ ነበረ። የጥራቷ ናቱ ምናምን ይባል ነበረ። ከዛ ያው እሱ ጋብሮ የሚጣመረው ደግሞ ግራኒት ዣካ ነበረ። ከዛ ኔልሰን፣ ኦዚል እና ኦቢሜያንግ ሶስቱ ይሆናሉ። አጥቂው ላካ ዘይት ይሆናል። ይሄ የአርቴታ የመጀመሪያው የአርሰናል ጨዋታ ላይናፕ ነው። አሁን ሳካ ብቻ ነው ያለው። አሁን እንኳን ከነዚህ ተጨዋታ ፎርሜሽኑ አራት ሁለት ሶስት አንድ ነበር የመጀመሪያው ጨዋታ ላይ። ይሄ ነው ላይናፑ ነው። አሁን ፐርሶኔል ነው የምናየው። አሁን ሳ አንተ ስኳዱ ምናምን ማለት ከፈለግሽ ማለት ትቻለሽ። አንተ ግን አይረቡም ነበረ ታውቃለህ። ዝም ብሎ ስኳዱ የተረከበው ለካ ማለትም ከፈለግሽ እሱን ትቻለሽ። ወደ ማን ዩናይትድ የአሞሪም የመጀመሪያ ጨዋታ ስናወራ ያው ኢፕስዊች ታውንን የገጠሙበት ጨዋታ ማለት ነው። አንድሬ ኦናና ግብ ጠባቂ ነው። ይሄ ጨዋታ በ343 ጨዋታ የተደረገ ነበረ። በ343 ፎርሜሽን አንድሬ ኦናና አለ። ስለዚህ በአክስሪው ላይ የነበሩት ማዝራዊ፣ ማቲያስ ደሊስ እና ጆኒ ኢቫንስ ነበሩ ከዛ አራቱ መሀል ላይ የነበሩት አማዲያሎ ካዚሜሮ ኤሪክሰን እና ዲጎ ዳሎት ናቸው። ሁለቱን እንደ ዊንግ ባክ የተጠቀሙበት ማለት ነው። ከእነሱ ፊት ሶስት ሰዎች አሉ። ብሩኖ ፈርናንዴዝ ማርከስ ራሽፎርድ እና አሌሃንድሮ ጋርናቾ ናቸው ነበሩ። የአርቴታ ሀምሳኛ ጨዋታ ላይስ በነዛ ጀመረ ሀምሳኛ ጨዋታው ላይ ስንል አሁንም ግብ ጠባቂው አልተቀየረም ሌኖ ነው። መሀል ሴንተር ባክ ላይ ያሉት አሁን ጋብርኤል አለ፣ መካሀሌ እና ሮብ ሆልዲንግ አለ። ከዛ ቻምበርስ ራይት ባክ ላይ አለ። ታይሬኒ ደግሞ ሌፍት ባክ ላይ አለ። ቶማስ ፓርቴ እና ሴባዮስ አሁን ሪያል ማድሪድ ያለ ልጅ ነው። አሁን ይሄ ቪያሪያል ነው። ሁለቱ አሉ ሚድፊልዱ ላይ ከዛ ፔፔ ኦዲጋርድ ኦቢሜያንግ ከዛ ላካ ዘይት የአሞሪም ሃምሳኛ ጨዋታ ላይ ሴኒላ ማይንስ የበቃ የሰንደላ አንዱ ጨዋታ ማለት ከሆነው ሌኒዮሮ ማቲያስ ደሌይስት ና ሉክሻው በባክስሪ ያሉ ሶስት አራት ሁለት አንድ ሆኗል አሞሪም። አርቴታ ደግሞ አራት ሁለት ሶስት አንድ እዛው ላይ ነው ያለው። ከዛ እነሱ ጋር አማዲያሎ እና ዲጎ ዳሎ ዊንግ ባክ ናቸው። ራይትና ሌፍት ዊንግ ባክ። ከእነሱ ጋር መሃሉ ላይ ካዚሜሮና ብሩኖ ፈርናንዴዝ አሉ። ብሪያን ምቤሞ እና ሜሰን ማውንት እና ቤንጃሚን ሼሽኮ አሉ። ነው ወጪ በተመለከተ የአርሰናል የትራንስፈር ወጪ በመጀመሪያዎቹ ሃምሳ ጨዋታዎች በሚደረጉበት ሰዓት ላይ በድምሩ ወደ 257 ሚሊዮን ፓውንድ አካባቢ ማንቸስተር ዩናይትድ ዘንድሮ አውጥቶ የለም እሱም ብቻ ነው ለአሞሪ የምትወስጂው። የአርሰናልስ ሲቲ አርቴታ ወደ ሰማኒያ አንድ ነጥብ አምስት ሚሊየን ፓውንድ አካባቢ ነው። ሁለት ትራንስፈር ዊንዶዎች ነበሩት አምሳ ጨዋታዎቹ ሲደረጉ፣ በነዚ ሰማኒያ አንድ ነጥብ አምስት ሚሊየን ፓውንድ ነው የወጣው። እነዚህ ዝውውሮች ቶማስ ፓርቴ፣ ጋብርኤል ማግሃለሽ፣ ፓውሎ ማሪ፣ አሌክስ ሩናርሰር ማንም አሁን የማያስታውሰው ዊሊያን እያለ የምንጠራቸው ተጫዋቾች ናቸው። ያን ያህል ትልቅ ተጫዋቾች ሴድሪክ፣ ዳኒ ሴባዮስ ምናምን ካላልን በስተቀረ ሱዋሬስ፣ ሴድሪክ ሱዋሬስ እነሱ ካልሆን በስተቀር ሌላ ብዙም እንትን የለውም። ማንቸስተር ዩናይትድ በአሞሪም የመጀመሪያ አምሳ ጨዋታዎች ሁለት መቶ ሰባት ነጥብ አምስት ሚሊየን ፓውንድ አካባቢ ያወጣበት ማለት ነው። እሱ ቤንጃሚን ሼሽኮ፣ ብሪያን ኤምቤሞ፣ ማቲያስ ኩኛ፣ ሴኒ ላሜንስ፣ ዲየጎ ሊዮን አይደን ሄቨን እና ኤንዞ ካናቢክ የሚባሉ ተጫዋቾች ማንችስተር ዩናይትድን የተቀላቀሉበት ዝውውር ነው። አሁን ይህንን ያነሱ እና ሃቭ ዩር ሴይ ደግሞ አለ። እኔ በጣም ወዳት ነገር ናት። ዊች ማናጀር ሀዝ ፐርፎርም ቤተር ኢን ሂዝ ፊፍቲ ጌምስ ኢን ሂዝ ፈርስት ፊፍቲ ጌምስ ኦቪየስ ነው አርቴታ ነው። ግን እነሱ ያሉትን ለማወቅ አርቴታ ስትው 89 ፐርሰንት፣ 11 ፐርሰንት ነው። ይህንን ነው አርሰናል ታግሶ ፕሮሰሱን እመኑት ብሎ ዘንድሮ ዋንጫ ለማንሳት በከፍተኛ ደረጃ ከሚጠበቁት ቡድኖች መካከል የአርቴታ አርሰናል ላይ የተደረሰው እንደዚህ ባለመታገስ ውስጥ ታልፎ ነው። ባለፉት ሶስት የውድድር ዓመታት ሁለተኛ ሁለተኛ እና ሁለተኛ የተወጣው። አሁን የማንቸስተር ዩናይትድ እና የአሞሪም አጀማመር ከአርሰናል የሚለዩበት ብዙ ነገር አለ። የሚለዩበት ስልሽ አሞሪም ላይ እንደው ዝም ብለሽ እንዳትፈርጅ የሚያደርጉ ነገሮች አሉ። ለምሳሌ የራሱ ሪጅድቲ ወይም ይሄ ግትርነት እንደተጠበቀ ሆኖ የተረከበው ስኳድ ለሱ የጨዋታ ሀሳብ በባክስሪ ለመጫወት መሆን አለመሆኑ እዚህ ንጽጽር ላይ የራሱ የሆነ ትልቅ አስተዋጽኦ አለ። እንዳልከው ነው። ንጽጽሮች ሙሉ ሙሉ አይሆንም። ግን ያንን ነው ግን ሰውየው ስን አዘዙ። ሰውየው ይህንን ሀሳብ አነሱ። ግን ያንን ሀሳባቸውን በተመለከተ ደግሞ እኛ ትናንትና በፕሮግራማችን ላይ እያነሳ ነው። ዋናው ነገር በየትኛው ማጫወት ሂደት እነዚህ አሰልጣኞች ተጫወቱ ምንም አይነት ተጫዋች ኖራቸው አንደኛ እነዚህ አምሳ ጨዋታዎችን በተመለከተ በምን መንገድ ነበረ ጨዋታዎቹን የተወጡት የሚለውና ለአርቴታ ትዕግስት የአርሰናል ሰዎች የሰጡት ለምንድን ነው አሁን የታየ ተስፋ ስለነበረ ነው በሚለው ነው አደል ንግግሩ የሆነ የሚያድግ ነገር እንዳለ ስለታየ ነው በአምሳ ጨዋታ አስራ ስምንት ክሊን ሺት ሲሆን አንተ ይህን ቡድን ማሸነፍ ወደፊት ከባድ ከባድ ነው የሚል ነገር ይረዳሻ በዛ ላይ ቡድኑ ቀስ በቀስ እየተገነባ እየተገነባ እየተገነባ የሄደበት መንገድም አብረ የምታየው ነው አሁን በመጀመሪያው ጨዋታና በሀምሳኛው ጨዋታ መካከል የተጫዋቾች ልዩነት እኮ በደንብ እንዳለ ቅድም በዝርዝር አስቀምጠናል። ስለዚህ አሁን ትልቁ የሚያነጋግረው ጉዳይ ሰዎችም አስተያየት የሚሰጡበት ጉዳይ የጨዋታ ማሸነፍና መሸነፉ የቁጥር ልዩነቱ ብቻ ሳይሆን የሜዳ ላይ እንቅስቃሴውና የነገ ተስፋውን በተመለከተ ነው። ትልቁ ለውጥ የሚመጣው ዛመሰለሽ በአርቴታ አጀማመር አጀማመር ማለት ሀምሳ ጨዋታ ከሆነ ይህን ሰውዬ ባቆየው ቡድኑን ወደ ተሻለ ደረጃ ይወስድልኛል የሚል ነገር ይሰጥሻል። በአሞሪም እንደዛ አይነት ስሜት ይሰማሻል ወይ ነው። በቃ ይሄ ነው ከሆነ ይሄ ነው እንጂ። ሁለቱ ላይ ብዙ ልዩነት አለ፣ በክለብም በብዙ አሁን ቅድም ያነሳኸው ትልቅ ፖይንት እኮ ነው። አንደኛ አሞሪም አሰልጣኝ ሆኖ ስፖርቲንግ ሊዝበንን ትልቅ ደረጃ ላይ አድርሶ የመጣ ነው። አርቴታ ደግሞ በዋና አሰልጠኝነት የመጀመሪያ ስራው ይሄ ራሱ ትልቅ ልዩነት መፍጠር የሚችል ይመስለኛል ሳስበው ለማለት ነው። ለማንኛውም ግን እንዳልከው ራትክሊፍ ባሉት መሰረት የመጀመሪያዎቹ አምሳ ጨዋታዎች በአርቴታና በአሞሪም እንዴት ባለ መንገድ ነበር የተደረጉት የሚለውም ይህንን ምስል ይሰጠናል። መልካም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቀሪ ቀናችሁ እጅግ ውብ ሆኖ እንዲቀጥል ተመኝተናል። ኢትዮጵያ ለዘለዓለም ትኖር።